የስልጤ የትግል ፍሬና የላቡ የእጅ ስራው የትብብሩ የአብሮነቱ ውጤት ወደ ሆነችው ገና ታዳጊዋ የሁሉም ሰዎች መኖሪያና የሰላም የእምነት፣ የልማት፣ የእድገት ማዕከል ወደ ሆነችው ወራቤ ከተማ እንኳን ደህና መጣችሁ እንኳን ደህና መጣችሁ ለማለት ፈልጋለሁ። አበይ መዘወር እንደሚታወቀው ባህል የአንድ ማህበረሰብ ሁለተናዊ እንቅስቃሴ ዓለማዊና መንፈሳዊ የፍልስፍና ድምር ውጤት ነው። ይህም የአንድ ማህበረሰብ ማህበረሰብ ከባህሉ፣ ከታሪኩ፣ ከቋንቋው የተጋመደ ስለመሆኑ አስረጂ ነው። ስልጤ የጥንት ስልጣኔ ባለቤት በሀገራችንም ከታታሪ ሕዝቦች ግንባር ቀደም ሆኖ የሚታወቅ ሲሆን ሀገርን በመገንባት አካባቢውን በልማት በተለያየ መልክ በማልማት የሚታወቅ ሲሆን ከመኖሪያ አካባቢ ውጪ ያሉ ባህሎችን፣ እምነቶችን በማክበር በመላው ኢትዮጵያና በዓለም ተንቀሳቅሶ የሚሰራ ነው። ለዚህ ነው በባለፉት ስርዓቶች ብሔረሰቡ በተለያዩ መዋቅሮች ተከፋፍሎ የራሱን ባህል፣ ቋንቋ እንዳያለማ ተደርጎ ከፍተኛ ጭቆና ደርሶበት የነበረ ቢሆንም ይህንኑ ሊፈታ የሚችል ህገ መንግስት ወጥቶም በአጭር ጊዜ ውስጥ እልባት ሳያገኝ ለአስር ዓመታት በህገ መንግስቱ መሠረት ማንነትን መሠረት ያደረገ የራሱ አስተዳደር ተበታትኖ የነበረው የብሔረሰቡና ወዳጆቹን አቅፎ ለማልማት ትግል ሲያደርግ ቆይተዋል እነሆ የዛሬው ቀን ይህን ቀን የምንዘክርበት ለቀጣይ ልማት በጋራ ተሳስረን ተሳስበን ተፈቃግደን የምንሄድበት ባህልና ታሪካችንን ይበልጥ እንዲጎላ የምናደርግበት መድረክ ነው እና እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። እንደምታውቁት ይህ ቀን ማክበር የነበረብን መጋቢት ሀያ ሶስት ነው። ነገር ግን የረመዳን መጨረሻ የነበረ በመሆኑ ብዙ ሰዎች በተለያየ አካባቢ ቤተሰብ ሊጠይቁ የሚሄዱበት ስለነበረ ለሕብረተሰቡ ይፋዊ ይቅርታ ጠይቀን በተሻለ መልኩ በዚህ መልክ ለማክበር ያደረግነው ስለሆነ በዓሉን ለመቀየር ቀሉን ለመቀየር እንዳልሆነ የተዛቡ ትርክቶች ይለቁ የነበሩ አካላትን እንግዲህ አሳፍራችኋል። ይህ ነው በደማቅ ሁኔታ ለማክበር ነው እና እንግዲህ ባይናቸው አይታችኋል። ክብር ፕሬዝደንት፣ የተከበራችሁ እንግዶች እንደ ሀገር የጀመርናቸውን ናቸውን ሁሉ አቀፍ ጉዞዎች ለብሔር ብሔረሰቦች ማንነት ተገቢ ክብርና እውቅና የሰጡ መሆኑ ይታወቃል። በሀገሪቱም የብልጽግና ጉዞ ላይ አሻራችን እንዲኖር ምቹ ሁኔታዎች ተፈጥረዋል። ክብር ፕሬዝደንት፣ ክብራትና ክብራን፣ የዛሬው ቀንን ስናከብር ከመሪ ቃሉ እንደምንረዳው ቋንቋችንን መጠቀም ወሳኝነት ያለው ነው። በቋንቋ ውስጥ ባህላችን እሴታችን፣ እድገታችን፣ ታሪካችን ያለበት በመሆኑ በተገቢው መንከባከብና መጠቀም ይኖርብናል። የስልጤ አባቶች እንደሚሉት አቦ የጣለይ ፈረስ የወራ ባህል ይለውን። ይህ ማለት እንግዲህ ባለቤቱ የዘነጋው ፈረስ የግብ ነው እንደማለት ነው። እንግዲህ ይህን ድንቅ ባህላችንን ድንቅ ቋንቋችንን በተገቢው በመያዝ ለትውልድ እንዲተላለፍ ተክተን መስራት ይኖርብናል። የዞኑ መንግስትም ይህን በመገንዘብ 1993 ጀምሮ ቋንቋውን ለማሳደግ ልዩ ልዩ ስራዎች ሲሰራ ቆይተዋል። እንደምታቁት በአንደኛ ደረጃ ጀምረናል፣ ሁለተኛ ደረጃ ቀጥሎም በኮሌጅ ቦሳና መምህራን ኮሌጅ ጀምረን ነበር። አሁን የወራቢያ ዩኒቨርሲቲ በዲግሪ ፕሮግራም ያስመርቃል በስልጠኛ ቋንቋ ሌላው የሆሳና ኤፍኤም እና የወራቤ ስልጤ ኤፍ ኤም በቋንቋ የተለያዩ ዜናዎችና ፕሮግራሞችን ያቀርባል። ለአለም አቀፍ ቋንቋ አለም አቀፍ ቅርስ በመሆኑ ምክንያት ደግሞ ለተመራማሪዎች ምቹ እንዲሆን በኢንተርኔቱ አለም መጠቀም የምንችልበት የዲጂታል ዲክሽነሪ ከወራቤ ዩኒቨርሲቲ ጋር በመሆን እነሆ ዛሬ በቀጣይ ከሰዓት በኋላ በሚኖረን መድረክ እንመርቃለን። ይሄ ቋንቋ ለማሳደግ የተደረገ ጥረት ነው። ሌላው ባህላችን ላይ የሰራናቸው ሥራዎች ውጤት እንዳመጡ አይተናል። በተለይ ባለፉት ዓመታት የሽማግሌዎች ምክር ቤት ተቋቁሞ ወደ ስራ ገብተዋል። ይህ በመሆኑ ምክንያት ባለፈው ዓመት በተደረገ ጥናት በ19 ፐርሰንት ወንጀል መቀነሱን በዞኑ አይተናል። ስለዚህ ሽማግሌዎች ባህሉን በማሳደግ ዜጎች ጊዜያቸው፣ ጉልበታቸው በልማት ላይ እንዲያውሉ በርትተው እየሰሩ ነው። ይህን በማጠናከር ረገድ መንግስት ያለውን ድርሻ አጠናክሮ የሚቀጥል ይሆናል። ሌላው ባህል ቋንቋን እና ለቀጣይ እድገት ወሳኝ የነበረ